በተሽከርካሪዎች ላይ V6 V8 ሲባል ሰምታችሁ ይሆናል። ይሄ ምን ማለት ነው? በዛሬው ፕሮግራማችን ስለዚህ ማብራሪያ ሰጣቸዋለሁ። ከዛ በፊት ግን ቪዲዮዎች ብዙ ሰው ጋር ሊደርስ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ፎሎ አድርጉ። በተሸካሪያችን ሞተር ላይ እንግዲህ የተለያዩ የሲሊንደር አሬንጅመንት ወይ ደግሞ የሲሊንደር አቀማመጦች ይኖራሉ። ቤዚክሊ አብዛኛው ተሸካሪዎች ላይ ሶስት አይነት አቀማመጦች ይኖራሉ። አንደኛው ምንድን ነው ኢንላይን ታይፕ የሚባል አለ። ሁለተኛው ደግሞ ቪ ታይፕ የሚባል አለ። ሶስተኛው ላይ ደግሞ ሆሪዞንታሊ ኦፖዝድ ወይ ደግሞ ቦክሰር ወይ ደግሞ ፍላት ታይፕ የሚባል የሲሊንደር አሬንጅ ሲመንቶች ይኖራሉ። ተሽከርካሪያችን እንግዲህ የተለያዩ ሲሊንደሮች ሊኖሩት ይችላሉ። ሁለት ጀምሮ በተሽከርካሪ ደረጃ እስከ 16 ሲሊንደር ድረስ ያላቸው የተሸከርካሪ አይነቶች አሉ። ይሄ እንግዲህ እንደ አምራች ድርጅቱ የሲሊንደሮቹ አቀማመጥና ብዛት ይለያያል ማለት ነው። ለምሳሌ የመጀመሪያው ምንድነው ኢንላይን ታይፕ የሚባሉ የሲሊንደር አቀማመጦች ይኖራሉ። ለምሳሌ ተሽከርካሪያችን ሶስት ሲሊንደር ወይ ደግሞ አራት ሲሊንደር ወይ አምስት ወይ ስድስት ሲሊንደር ቢሆን የሲሊንደሮቹ አቀማመጥ አሁን በምስሉ ላይ እንደምትመለከቱት ቨርቲካሊ ቀጥ ብለው ስድስት ከሆነ ስድስት አምስት ከሆነ ደግሞ አምስት አራት ኮን አራቱም ሲሊንደር ቀጥታ ይቀመጣሉ ማለት ነው። አንዱ ሲሊንደር ቀጥሎ ሁለተኛ፣ ሶስተኛ፣ አራተኛ እያሉ ይደረደራሉ ማለት ነው። ያው ሲሊንደር ማለት ፒስተን ተመሳሳይ ነው ማለት ነው። ስለዚህ የሲሊንደሩ አቀማመጥ ቀጥተኛ ወይ ደግሞ ኢንላይን ታይፕ የሚባሉ ይኖራሉ። ለምሳሌ ኢንላይን ቱ የሚባሉ አሉ። ኢንላይን ስሪ ሲሊንደር የሚባሉ አሉ። ኢንላይን ፎር ሲሊንደር፣ ኢንላይን ፋይቭ ሲሊንደር አሉ። ኢንላይን ሲክስ ሲሊንደር አሉ። አብዛኛው ኢንላይን ታይፕ ሲሊንደሮች እስከ ስድስት ሲሊንደር ናቸው ማለት ነው። በኢንላይን ታይፕ ላይ ሲሊንደሮቹ ከስድስት በላይ ከሆኑ በተሸካሪ ላይ የሚገጠም የሞተር አይነት ሳይሆን ጄኔሬተር እና ሌሎች ማሽነሪዎች ሊሆኑ ይችላሉ። ሌላኛው ደግሞ የቪ ታይፕ ኢንጂኖች ናቸው። እነዚህም እንግዲህ የሲሊንደራቸው አቀማመጥ በግራብ ና በቀኝ በኩል የተወሰነ ስላንት አርጎ ወይ ደግሞ የቪ ሼፕ ይዘው ኮንስትራክት የሚደረጉ የሞተር አይነቶች ናቸው። ለምሳሌ ቪ ፎር ይኖራል ቪ ሲክስ ይኖራል ቪ ኤት፣ ቪ ቱዌልቭ ይኖራሉ ማለት ነው። ቪ ማለት የሲሊንደሩ አቀማመጥ ነው። ቁጥሮቹ ደግሞ የሲሊንደሩን ብዛት ነው የሚነግረን ማለት ነው። ቪ ኤት ከሆነ ቪ ታይፕ ሆኖ ስምንት ሲሊንደር አለው። ቪትዌልቭ ከሆነ ቪ ታይፕ ሆኖ በግራ በኩል ስድስት በቀኝ በኩል ስድስት ሆነው አስራ ሁለት ሲሊንደር ይኖረዋል ማለት ነው። ቪ ሲክስ ደግሞ ማለት በግራ በኩል ሶስት በቀኝ በኩል ሶስት ሲሊንደር ይኖረዋል በአጠቃላይ ስድስት ሲሊንደር አለ ማለት ነው። ስለዚህ ቪ ታይፕ የሚሆነው ሞር ኮምፓክት ለማድረግ ነው። ኢንላይን ታይፕ ሞተሮቹ ረዘም ይላሉ። ለምን ኢንላይን ስለተቀመጡ ወይም በቀጥተኛ ስለተቀመጡ ነው። ቪ ታይፕ ላይ ግን ሲሆን ኮምፓክት ይሆናሉ ማለት ነው። ስለዚህ ቪ ታይፕ ማለት ነው። ሌላኛው ደግሞ ሆሪዞንታሊ ኦፖዝ ወይ ደግሞ ፍላት ወይ ደግሞ ቦክሰር የሚባሉት ደግሞ ክራንክሻፍቱ መሀል ላይ ሆነና ወደ ግራና ወደ ቀኝ 180 ዲግሪ ላይ ሆነው ይንቀሳቀሳሉ ማለት ነው። ይሄ ምን ይባላል? ፍላት ኢንጂን ይባላሉ ማለት ነው። ይሄም እንግዲህ ስፔስ ለመቆጠብ የሚያገለግል የሞተር አይነት ነው ማለት ነው። እነዚህም እንግዲህ ፍላት ፎር አለ፣ ፍላት 6 ሊኖር ይችላል ማለት ነው። ፍላት 6፣ ፍላት 4 ልክ v8 v6 እንደሚባለው ማለት ነው። አንዳንድ ተሸካሪዎች ላይ ወደም የተወሰኑ የተሸካሪ አይነት ላይ ቤዚካሊ 3 ነው ብያለሁ። ኢንላይን ታይፕ አለ፣ v ታይፕ አለ፣ ፍላት ወይንም ቦክሰር አለ። አንዳንድ ተሽከርካሪዎች ላይ ደግሞ ደብሊው ታይፕ የሚባል ይኖራል። ለምሳሌ ደብሊው ቱዌልቭ ቢሆን ለምሳሌ አራቱ ልክ እንደ ኢንላይን ታይፕ ይቀመጣሉ፣ ሌሎቹ ስምንቱ ደግሞ በግራና በቀኝ ይሆናሉ። አጠቃላይ ሲደመር 12 ይሆናል ማለት ነው ደብሊው 12 ወይ ደግሞ ደብል ቪ 12 የሚባሉ ይኖራሉ ማለት ስለዚህ ደብሊው ኤት አለ ደብሊው 12 ሊኖር ይችላል። እንደዚህ አይነት የሲሊንደር አሬንጅመንት ያየሁት በቮልስዋገን ተሽከርካሪዎች ላይ ነው። ሌላኛው ደግሞ ራዲያል የሚባል አለ። ይሄ እንግዲህ ተሽከርካሪ ላይ የሚገጠም የሞተር አይነት አለ። አብዛኛውን ጊዜ ቆየት ያሉ ሞተሮች ላይ ዲዛይን የሚደረግ የሲሊንደር አሬንጅመንት ነው። መሃል ላይ ክራንክ ሻፍት ይሆንና ፒስተኖቹ በዙሪያው ላይ ወይ ደግሞ ሲሊንደሩና ፒስተኑ በዙሪያው ይንቀሳቀሳሉ። እነዚህ ራዲያል ኢንጂን ይባላሉ። ቆየት ያሉ ፕሌኖች ላይ የሚገኝ የሲሊንደር አሬንጅመንት አይነት ነው። በአጠቃላይ በተሽከርካሪ አምራቾች የሲሊንደር አቀማመጡ ዲዛይን የሚደረገው አንደኛው ምንድነው፣ የሞተሩ ሲሊንደር ብዛት ነው። የሲሊንደሩ ብዛት እየበዛ በሄደ ቁጥር ሞር ኮምፓክት እንዲሆን ቪ ታይፕ ወይ ደግሞ ፍላት ታይፕ ወይ ደግሞ ደብልዩ ታይፕ ሊጠቀሙ ይችላሉ። ሌላኛው ምንድነው፣ ተሽከርካሪው ላይ ባለው ስፔስ ነው። ተሽከርካሪ ላይ ብዙ ስፔስ ካለ ኢንላይን ታይፕ ሊጠቀሙ ይችላሉ። ለምን ኢንላይን ታይፕ በቀላሉ ለማምረትና ዲዛይን ለማድረግ አመቺ ስለሆነ ማለት ነው። ስፔሱ ግን አነስተኛ ከሆነና ሞር ጉልበት የሚያስፈልግ ከሆነ ወደ ቪ ታይፕ ወይ ወደ ፍላት ታይፕ ሊሄድ ይችላል። ሌላኛው ምንድን ነው ተሸካሩ ላይ የሚያስፈልገው የጉልበት አይነት ወይ ደግሞ አውትፑቱ ይፈለጋል ማለት ነው። ያንን አውትፑት በአነስተኛ ስፔስ ለማግኘት ሲባል ወደ ቪ ታይፕ እና ወደ ፍላት ታይፕ ሊካሄድ ይችላል። አብዛኛውን ግን ወደ ኢንላይን ታይፕ ነው የሚሄደው ለዲዛይን አመቺ ስለሆኑ ማለት ነው። ግን ሞር አውትፑት ወይ ደግሞ ሞር ጉልበትና ፐርፎርማንስ የሚያስፈልግን ከሆነ ሞር ኮምፕሊኬትድ ወደ ሆኑ የዲዛይን አይነቶች ይካሄዳል። ይሄም የቪ ታይፕ እና የፍላት ታይፕ ነው ማለት ነው። ስለዚህ አብዛኛውን ጊዜ ተሽከርካሪዎች ላይ ኢንላይን ታይፕ ሲሊንደር የሚመረጠው ለማምረት በጣም ቀላል እና ለጥገናም እጅግ በጣም አመቺ ስለሆኑ ነው። ቪ ታይፕ ደግሞ ሲሆኑ ከፍተኛ የሆነ ፐርፎርማንስ፣ ከፍተኛ የሆነ ጉልበት የሚያስፈልገው ተሽከርካሪዎች ላይ ይገጠማል። ካላቸው የሲሊንደር ብዛት አንጻር አነስተኛ ስፔስን ይጠቀማሉ። ለጥገና ግን ሞር ሊያስቸግሩ ይችላሉ ማለት ነው። ስለዚህ v8 v6፣ ፍላት ታይፕ ኢንላይን ታይፕ ማለት ይህንን ይመስላል ማለት ነው። አዲስ ኮናቸው ፎል አድርጉ። ሀሳብ ሴት የቄስ ኮመንት ሴክሽን ላይ አስቀምጡ። ለሁሉም ደርስ፣ ላይክ ኮፒሊንግ ሼር አድርጉ። ይመቻችሁ።